በእስክንድር ነጋ የሚዘወረው የአማራ ፋኖ ህዝባዊ ድርጅት እንዲሁም ደግሞ በመክተውማሞ ማሞ እየተመራ የሚገኘው የሸዋ ጥቅለ ግዛት እዝም ከሰባ በላይ የሚሆኑ የፋኖ አባላትን መረሸናቸው ናቸው የደረሱ መረጃዎች አመላክተዋል። ከእነዚህም መካከል የክፍለ ጦር አመራሮች እንደሚገኙ የደረሱ መረጃዎች አመላክተዋል። ከዚህ ጋር በተገናኘ ተጨማሪ መረጃዎችን አስደምጣቸዋለሁ። ከ12 ሰዓት ለአስጨራሽ ውጊያ በኋላ ከተማቸውን እንደጨበጡ መረጃዎችም ተሰምተዋል። በደብረ ማርቆስ ዙሪያ በከባድ መሳሪያ የታገዘ ውጊያ መደረጉ ተሰምተዋል። በከተማም ልዩ የተጠና ኦፕሬሽን የቦምብ ጥቃትም ተፈጽሞ ውሏለም። ሰላምና ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ የሳሚ ዴሊ የዩቲዩብ ቻናል አድማጭ፣ ተመልካቾቻችን በዕለተ ማክሰኞ ቀን ግንቦት 26 2017 ዓመተ ምህረት በመረጃ ሰዓቴ እነዚህንና ሌሎች መሰለ አሁናዊ ሰበር ወቅታዊ መረጃዎች ታደምጣላችሁ። አብራች ቆየም። ይህ ቦምብ ጥቃት በደብረ ማርቆስ ከተማ ተፈጸመም። በዛሬው እለት በደብረ ማርቆስ ከተማ ቀበሌ 01 በተለምዶ አጠራሩ ውስጻ እየተባለ በሚጠረው አካባቢ በዚህም በዚህ አቅጣጫ እንደ መረጃ ምንጮቻችን ግልጽ አኩነ በዛሬው እለት የተጠና ልዩ የቦምብ ጥቃትም ተፈጽሟል። በደብረ ማርቆስ ዶም ኪኒሊክ ፊት ለፊት ጠላትን ታግሬት ያደረገ የቦምብ ጥቃት እንደተፈጸመ ነው የመረጃ ምንጮቻችን መረጃንም ያካፈሉንም። በዛሬ ዕለት በተፈጸመው የጠላት ታርጌት ያደረገው የሙ በጥቃት በርካታ ድሎችንም ተመዝግቦበታል ነው የተባለው። ከጥዋት ሰዓት የጀመረው ከባድ ትነቅነቅ በአሁኑ ሰዓትም ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የስድስተኛ ኢንጂነር ክብር ተመስገን ብርጌድ የአሸባሪውን አገዛዝ ኃይል ከጥዋት ሁለት ሰዓት ጀምሮ እስከ አሁኑ ደቂቃ ድረስ እየተቀጣቀጡ ሲሆን አገዛዙ ከነፍስ ወከፍ መሰራ እስከ ቢኤም 14 እየተጠቀመ እንደሚገኝ የመረጃ ምንጮቻችን ያካፍሉን መረጃም አመላክቷልም። ደብረ ማርቆስና ስራን መካከል የዳማን መገንጥያ ላይ በመድፍ የታገዘው ውጊያ በአሁኑ ሰዓትም አድማሱን አስፍቶ እንደቀጥለው ነው ሲሉ የመረጃ ምንጮቻችን ያካፈሉን መረጃም አመላክቷል። ከማለዳ ሰዓት ጀምረው ከባድ የተባለም ትንቅንቅ መደረጉንም ቀጥሏል ሲሉ ምንጮች ያካፈሉ መረጃም ያመላክታልም። ከ12 ሰዓት ለአፀራሽ ውጊያ በኋላ መካነ ሰላም ከተማ የነበረው የአብይ አህመድ ጎጀሌ በፋኖች ጽድት ተደርጓል ሲሉ የመረጃ ምንጮች መረጃውን ማካፍለውናል። በዛሬው ዕለት በተሰራ ልዩ ውጊያ ከሌሊት ሰዓት ጀምሮ በተደረገው ለአስጨራሽ ውጊያ መካነ ሰላም ከተማ ላይ የነበረ በርካታ ባንዳም የጸዳሱ ነዋሪዎችም የሰላም አየር መተንፈስ ጀምረዋል ተባለ። ብልጽግና አስመጭና ላኪ ትሆናለ የሚል ቃል ስለተገባ ለተሻዋን ወጣት እየረሸነ ይገኛል ሲሉ የአማራ ፋኖ ብሔራዊ ለመከታውን በክፉኛም እየወቀሰ ይገኛል። ለመረጃ ምንጮቻችን ገለጻ በተለይ ደግሞ የአማራ ፋኖ በሽዋ ዋና መሪ የነበሩን የሽዋን አድባር ኮሎኔል አሰግድም መኮንንን ቤቱን ሰብሮ በመግባት ለመግደል ሙከራ አልተሳካለ ሲል ቀጥታ ጦርነት ከፍቶበት ነበር። ኋላ ላይ በአገዛዙ እጅ እንዲወድቅን በማድረግ ታሪካዊ ስህተትም ሰርቷል ብሏል የአማራ ፋኖ ብሔራዊ ኃይል ፋኖ እንደሰናበበን በእሬትም በጩቤም እንደገደለን የተነገረው የአማራ ፋኖ በሸዋ አመራር የነበረውን አቦሽ እንግዳን አፍኖም ለረጅም ጊዜም በስቃይ ላይ እንዲኖር አድርጎታል። ናደው ክፍለ ጦር አመራር የሆነውን የመረውን ልጅ ፋኖ ዳዊት ቀጸላና የእዙ አመራር የሆኑትን ፋኖ ለመነው ሸዋል እስካሁን ሳድረስ በአፍና ውስጥ ማድርገዋቸዋል። በራሱ በሸዋ ጠቅላይ ግዛት እዝ ውስጥ የነበረውን በርካቶችን ጨምሮ በርካታ አመራሮችንም የቁም እስረኛን አድርጎ ማሰቃየት ቀጥሏል። ወንድሞቻችንን አንወጋም ያሉ የሸዋ ጠቅላይ ግዛት እዝ አባላት እየረሸነ የሚገኝ ሲሆን ሰሞኑን ብቻ ከሰባ ሁለት በላይ የሰራዊት አባላትም ተረሸነ ባለው የተባለ ከሱ ጋር የነበሩ በርካታ አባላት አርበኞች ሸሽተው ጫካ የገቡ ሲሆን ጌትናት የተባለ የበርቃ ቀበሌ ሊቀመንበር አንድ ወር ባልሞላ ጊዜ በርካታ ሰው ረሸናቸዋል ብሎ ስብሰባ ላይ በመጠየቁ ሳሴት ቀበሌ አስሮ ማሰቃየታቸውም ይሁላ እየተፈጸመ ያለው በመከታው ማሞ በሚመራው የሸዋ ጠቅላይ ግዛት እዝና በእስክንድር ነጋ የሚዘውረው የአማራ ፋኖ ህዝባዊ ድርጅት ነው። አሁንም እየደረስ ከሰም ክፍለ ጦር ወጋለው እያለ የሚጋበዘ ሲሆን ብልጽግና ድሮን እስኪያጠፋ ድረስ በመጠባበቅ ላይ ያለን ጸረ ጸረ ታሪክና ጸረ ሸዋ ይሁን ግለሰብ ዛሬም ድረስ ተጠናክረው ቀጥለዋል። በመሆኑም በሸዋ ጠቅላይ ግዛት እዝ ውስጥ የሚገኝ የፋኖ አባላት ወንድሞቻች ላይ ተኩሰው የሚያገኙ ድል እንደሌለ፣ አንተኩስም ቢሉ እንኳን መከታው ማሞ ከመረሸን እንደማይመለስ አማራ ፋኖ ብሔራዊ እንዲቀላቀሉ ጥሪ ቀርቧል። መለው የሸዋ እዝ በመከታው ማሞ በሚመራው እዝ በኩል የሚነዛን ፕሮፓጋንዳ ውሸትና ተራ ማታለል ሳያምኑ ተረድተው ይልቁንም ለነፃነቱ ጫካ የገባውን የሸዋ ወጣትና አባት አርበኞችን እንዲከተል ጥሪ ቀርቧል። በመከታው ማሞ ስር ያለው የጦር አመራሮች መከተውና እስክንድር እየሄዱበት ያለውን እኩይ አካሄድ ትግሉን የሚጎዳ ሕዝብን የሚያሳዝን ወጣቱን በአጭር የሚያስቀር በኋላ ድሉን ለብልጽግና እንደሆነ ተብሎ የሚሰራ ባዳዊ አካል መሆኑ ተረድቶ ከተቻለ የዚህ እኩይ አካሄድ ተሳታፊ በአለሙን እንዲተባበረም ጥሪ ቀርበዋል ነው የተባለው። ወደ ተከበራችሁ የሳሚ ዴሊ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓቴ እንድመጣለባችሁ ብዬ ያሰብኳቸው ሰበር፣ አሁናዊ፣ አስቸኳይ ትኩረት የሚሹ መረጃዎች እነዚህ መስሉ ነበር። ለሁላችሁም መልካም ቀን ተመኘሁ። ይህ ሳሚ ዴሊ ነው።